ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናኒ ተከታታዮች፣ ሰላማችሁ ይብዛልኝ በእያላችሁበት የእኔ ውዶች አላችሁልኝ ልኝ አለሁላችሁ። ምን ሆናለሁ አለሁ። እናማ ውዶች ዛሬ ሀይሚዬ የሆነ ሙዚቃ እየጨፈረች ፖስታ ማለት ነው። ብቻ ያ ሙዚቃ በጣም አሪፍ ነው። ማለት አሪፍ ነው ስላችሁ በተቃራኒው ለሸበለዋ አሪፍ ነው በተገለባባጭ በተዘዋዋሪው ማለት ነው። እና ሀይምዬ ለሀይምዬ የምልላት መሰላችሁ የመጣውትኝ ምን ልበላት ለዚህ ለትንሽዬ አው ፈላጊዋ ሁሉ የኔ ትሁን ባይ የሚለውን የናን የናቴን ነው ምናምን ሙዚቃ ነው እያዳመጠች ያለው ነገር ግን ፈላጊው ሁሉ የኔ ይሁን ባይ አይኖ ይላሉ እነ ጠንፊዎች ይላሉ፣ ብሩኬን ነገር ግን ማለት ነው ሀይምዬ፣ ብሩኬ፣ የእናቱ ልዑል የአንቺ ሸበላ የአንቺ ቅምጥል፣ አይዞ ፈታ ዘና በልልኝ የምትይው ሲያሻሽም፣ የምታቆለባብሽው የአንቺ ነው። እኛ ጸጥታ አስከባሪ ኃይሎች እያለን ማንም እሱን ሊናከው ሊወስደው አይችልም። እንዳታስቢ፣ ስጋት እንዳይገባሽ ዴ እናቃለን። የኔ ይሁን የኔ ይሁን የኔ ይሁን እያሉ ነው። ነገር ግን እያንዳንዷ ጠንፌ ተከታትላ በዱረን ካቃተን በምንድን ነው የከባድ መሳሪያ ምንድ በዛም ቢሆን ጨፍጭፈን ጨፍጭፈን ወደ መጡበት እንሸኛለን። የእኛ ናት የእኛ ውድ ነገር ሀይሚዬ የኛ እህት የኛ ትንሽዬ እህት የእኛ እናትም አይደልሽም። ያው ልብሽ ሩህሩህ ስለሆነ ነው እንደ እናት የኛ እናት ያልኩትኝ እንደዛ ነገር ማለት ነው። እና ለእናንተ ነው ለነ ጠንፊዎች የኒሁን የኒሁን የምትሉ ጥንግ ብትዙ ጥሩ ነው። አዎ ውበቱም ስለ ውበቱም የሚገላለጥ ሙዚቃ ነው እና እውነት ነው። ያው ምን መሰላችሁ እነሱ ቆንጆ ነገር ሲያዩ ይከንፋሉና፣ ታዲያ ያ ቆንጆ ሰው የማን እንደሆነ አልተረዱም መሰለኝ። የትንሿ የቅማማ የሀይሚዬ ነው። እና ተረጋጉ በዛ አጋጣሚ ለማለት ያክል ነው። እና ሀይሚዬ እኔ እናት አይዞሽ አይዞሽ አይዞሽኛለንልሽ። ጉዶቼ ግን አያችሁ ፍቅር እንዴት እንደስ እንደሚል ትናንትና ብሩጌና ሀይሚ አያችኋ አንድ ሰዓት ቢጨቃጨቁ ይጨንቀናል። ነገር ግን በፍቅር ያ ሁሉ ሙሉ ደቂቃ ሲጨቃጨቁ አልጠቅም ነው ያለኝ። እኔ ቢዲዮን ደግሜ አዳምጫዋለሁ። ወይ ማታ ሰሰቅ ነበር እንደገና ቢዲዋቸውን ከፍቼ በድጋሚ ማለት ነው። እያችሁ ፍቅር እንዴት ደስ እንደሚል። ጸባቸውም በእርግጥ ክርር ሳይል አሪፍ ነው። ግን የክርር ሲል ሲደጋገም ምናምን ነገር የሆነ የምትወዱት ሰው ሲሆን የሆነ እንትን ይላችኋል፣ ይሰለቻችኋል። እንዴ ምክንያቱም ከዛ ሰው የምጠብቁት የሚያዝናና ምናም ምናምን ነገር በብዛት ደግሞ እነሱን የለመድ ናቸው፣ በአዝናኝ የሆነ ቪዲዮ ስለለመድ ናቸው። ለዛ ማለት ነው። እና እንደዛ ፍቅር ሆነችሁኑልን ነው ማለት የምፈልገው የኔዎቹ ደግሞ ላይክ ሼር አድርጉ። ሀይሚዬ ደግሞ ፈታ በይልን።